አፍቅርሃለሁ ባለፈው አንተ ፕራንክ ምናምን ብለህ ሰላም ሰላም እንዴት ናችሁ የዮናኤል ፕላስ ፋሚሊዎች ፋሚሊዎች ወይ እንዴት ናችሁ ዛሬ ናችሁ ዮኒን በአንድ ፍራንክ ልናገኛት መተናል። ልናስለቅሰው ነው። ጀግነው ፍራንክ ነው ብሎ ምናም ነገር የሆነ ጊዜ ናፍቆትን ፍራንክ አድርጎኛል። አሁን ደግሞ እስኪ እንግዲህ ዛሬ ያው ያሰብነው ምንድን ነው ያሰብሹ ብለህ እኔ ላይ ብቻ ያሰብሹ አደገኛ ሀሳብ ነው። ቀጥ ቀጥ ይላችሁ ምን እንዳሰብኩኝ ልንገራችሁ። ያው ዮናኤል ባለፈው አፈቅርሻለሁ ምናምን ነገር ስላለኝ አሁን እኔ ምን አሰብኩኝ? ልክ ሲመጣ ባለፈው አንተ ለቀልድ ብለህ አፈቅርሻለሁ ያልከኝን እኔ ለቀልድ ሲሆን ፕራንክ ያደረግሽ ፕራንክ ያረግኝ ስታደረገኝ አፈቅርሻለሁ ያልከኝ ካልከኝ ጊዜ ጀምሮ በቃ ስለአንተ ነው የማስበው፣ እኔ ፍቅር ይዞኛል ምናምን ብዬ አጓጉል ባህሪዎችን። እንዴት ነው አጓጉል ባህሪ ማለት? ከስሙ አለው ምናምን እንዲህ አጓጉል ባህሪ አታሳይ ትባላለህ። ግን እኔ አልችልም ባይዘኝ እንደዛ

ታይ ሲሉት ባይ ለዮናይል ቴክስም ሰዎች እንግዲህ አን ዘ አውነር በተዘዋዋሪ ፊሽን እያገኛችሁ ስለሆነ አክላብ ባጭሩ እና በቃ አናስጠብቃችሁ። አዎ ሰብስክራይብ ያላደረጋችሁ ደሞ ሰብስክራይብ፣ ያደረጋችሁ ፋሚሊ እንደተለመደው ፍቅራችሁን በላይክና በሼር እያሳያችሁን ይህን ቪዲዮ ጀምሩት፣ እስከ መጨረሻው ድረስ አብራችሁን ቆዩ። ወዳችኋለሁ። ይመቻችሁ ትቆርጥልኝ

ምን ምንድን ነው ይሄ ክልቶች ባሉ

የለም የምን ሸርግና ምላሽ ነው? ምንድነው? የሆነ ነገር አድርጋችሁ እያነበብኩ ነው። ዛሬ እውነት ለመናገር እኮ ነው። የሆነ ነገር አድርጋችሁ በእውነት፣ የምር የምር፣ በእውነት ቁንጅነኔን ይዛኝ አይኗ ላይ ዛሬ ማለት ነው። ከባር እስከ ዛሬ ዘግይተሽ ነው እንጂ ጾሙ ሳይገባ ነበር። ምን መሆን የነበረበት መጋባት ነበር እኛም ሰርግ እንዳማርን አስገርሽ ነው። ምንድን ምንድን ነው? እንደ ከተማ ልጅ እንደ ከተማ ልጅ እየሆንን እንጂ

ብዙ ሳይኖችን አሳየሽ። አንዳንድ ሰው ደግሞ እንዲ ነው ቶሎ ማይገባው አለ፣ የፈጠነ ደግሞ ገና

ምንድን ነው ያልተማርኩት? የአረባ አክለቅ እያልን ምን ሆነ ነው? ምንድን ነው አልገባኝ። ምን ፈልገ ነው? ምንድን ነው? ምን ብያለሁ? ልጁ ደህና ስለው ደገሚለት ብዬ ነው። አፍቅርሃለሁ። ባለፈው አንተ ፕራንክ ምናምን ብለህ ከሰራው ቪዲዮ በኋላ እኔ ስለአንተ ብቻ ነው የማስበው፣ ስለአንተ ብቻ፣ ግን ስለሌላ ሰው ማሰብ አልቻልኩም። እኛንም በግድ ካለ ይህ ፕራንክ ኩን ይዛን ነው። ምንድነው የፕራንክ ቪዲዮ አይደለ እንዴ ሰራ ነው። በቃ ያኔ አንተ ፕራንክ ና ፕራንክ ምናን ብለ ከነገርካ በኋላ ልጅቷ ስሜታው ተቀየረ። ይሄ ነው አከተመ። በቃ ምንም ሰሞኑን እያማከረችን ነበረ። አፈረጠችው። ሌላ ምንም እንትን አዲስ አዲስ ነገር የለም። ነካክተው ነካክተው ነካክተው ይባላል። አየ ለ አምጥቶ ነካክተው ነው። እኔ አልፈልግም።

አፈቅርሃለሁ እያለች ነው። መልስላት፣ መልስላት። ምንድን ነው? ምን አግኝተሃት ነው እንዴ? አንተ ነገር፣ በእናትህ ተው። ምን ነው? ቀልድ ነው? ምንም ከመለየ የታቆማችሁ ነው ኮ። በእራት ግብዣ፣ በእራት ግብዣ ቦታ እናስይዝ፣ ሆቴል። ሰዓት እየሄደ ነው። ተስማሙ

ለምን ማለት ተውት። ከዛ አንቺ ደግሞ ደሙ ዘ ከሱሱ ሳይኖር ሳይኖር ልታለቅሽ ነው ከዚህ በኋላ። እና አናባብልሽም አያገባንም ነው በቃ፣ ንገሪ ብለን ዛሬ አደፋፍረን ነግረሻል። አያገባንም ከዚህ በኋላ፣ አትጃጅ፣ አልተውም

በጉልበት ነው። አትፈልገኝም? ትፈልገኛለህ? እቴነሽ እኔ ምን አልኩት? ለሚስትነት ትፈልገኛለህ? አትፈልገኝም? አስብ ያላቅም ፕራንክ ነው። ወደቡን ፕራንክ ነው። ለፕራንክ አስቤ ነው እንደዚህ ያልኩት። እን አመራችሁ እ አመራሽ እንዲህ ምን ሆነች ነው? ምንድን ነው? ጤና ምንድን ነው? ምን አረኩኝ? ምን አረኩኝ? እሺ ጊዜ ልስጥ። አረ የምን ጊዜ? ምንም ጊዜ የሚባል ነገር የለም። ጭራሽ ነው የማይፈልገኝ እኮ አንቺም ተቆጨሽ። ታራና አንዳንድ ፍቅር ያልገባው ሰው ቁጣ ስታደርጊው ደስ ይላል። ምን ቁጣ ነው አንተ? ምንድን ነው ለፈልፎ ዝም

ወይ፣ አንች ፕሮፖዝ አርጊለታ። ተምብረክስ የመጀመሪያው ኢትዮጵያ ትባል አለ። ቁጭ በል። ምን ሆነ ነው? ቁጭ በል። ያዙት፣ ያዙት፣ ያዙት

ቴክስት ይል ትልኛለሁ ይሄ ተስፋራ እኔ ማፈቅርሻለሁ። እኔ ለምን አብረና ነው። ለማንኛውም ይመሳቹ አንጄ እንዳረጋችሁበት አነስ አድርገን ያው አቀለል አድርገን ልጅ አስለቀሰሽኝ ሸኘተናል። ፍራንክ ነው። እሺ ያው ሲለቀቅ ማለት ነው። አውሩ የምር ነው። ፍራንክ ነው። አታመርማ፣ ያ ደግሞ እንዳታመር እንወዳችኋለን። ሰብስክራይብ እያደረጋችሁ እስካሁንም ለምታደርጉ እናመሰግናለን። ይቀጥላል። ከልብ እያመሰገንኩ ኔክስት ቪዲዮ እንመለሳለን። እንወዳችኋለን።